ጌታቸው ረዳዊ ላይ ተነሱ። ባለፈው ሳምንት አልጀዚራ ቀርባው ጆኖሳይድ ተፈጽሟል ይህን ተናግሬ ከስልጣን ብወገድም ግድ የለኝም ያሉት ጌታቸው ዛሬ በፓርቲያቸው በኩል የፌዴራል መንግስቱን የሚቃወም ከባድ መግለጫ አውጥቷል። ከሰሞኑ በማዕከላዊ መንግስቱ ትግራይ ላይ የተወሰደው እርምጃ እጅግ አደገኛ ነው ብሏል። ጌታቸው የሚመሩት ፓርቲ የብልጽግናን እርምጃ ተቃውሞ ያወጣው መግለጫ በጌታቸውና አብይ መሃል ንፋስ ገብቷል ወይስ ብሏል፣ በዝርዝር ይዘነዋል ትሰሙታላችሁ። ሰሞነኛው የፋኖ ድርድር ጉዳይ አሁን የመነጋገርያነቱ ቀጥሏል። ካፕቴን ማስረሻ ሰጤ ከአቶ አረጋ ከበደ ጋር ግራ ጋቢ የሰላም ስምምነቱን መፈራረሙን ተከትሎ የተለያዩ አስተያየቶች እየተሰጡ ነው። የአፋድ ዋና ሊቀመንበር እስክንድር ነጋ በጉዳዩ ላይ ትናንት በሰጠው ቃለ መጠይቅ ከሶስት ሳምንት በፊት ከአፍሪካ ሕብረት ከፍተኛ አመራሮች ጋር ውይይት ማድረጉን አምኗል። አንድ የፖለቲካ ተንታኝ በበኩላቸው ሰሞነኛው ስምምነት ግለሰብ ላይ እየተንጠለጠለ እናም የክልሉን ችግር የማይፈታ ሲሉ ተችተዋል። እንመለስበታለን። ህዋት በራያ ከባድ አመጽ ተነሳበት። የራያ ኗሪዎች የህዋትን አፈና በመቃወም አደባባይ ወጠዋል። በቃን፣ የህዋት ጦር በአስቸኳይ ለቆ ይውጣ ሲሉ አስጠንቅቀዋል። ህዋት በበኩሉ ባለፈው ሳምንት ባወጣው መግለጫ በራያ ያለው የመከላከያ ኮማንድ ፖስት በአስቸኳይ እውጣ ሲል የጠየቀ ሲሆን ህዝቡ ግን የቲዲኤፍ ታጣቂዎችና ወኪሎች እንዲወጡ እየጠየቀ ነው። ይህን ተከትሎ በአካባቢው ከባድ ውጥረት ነግሷል። ትሰሙታላችሁ። በፓኪስታንና በአፍጋኒስታን መካከል የድንበር ጦርነት ተቀሰቀሰ። በርካታ የአካባቢው ነዋሪዎችም ጥቃቱን ፈርተው እየሸሹ መሆናቸው ተዘግቧል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳች የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሰሞነኛው የፋኖ ድርድር ጉዳይ አሁን መነጋገሪያነቱ ቀጥሏል። ካፒቴን ማስረሻ ሰጤ ከአቶ አረጋ ከበደ ጋር ግራ አጋቢ የሰላም ስምምነቱን መፈራረሙን ተከትሎ የተለያዩ አስተያየቶች እየተሰጡ ነው። የአፋድ ዋና ሊቀመንበር እስክንድር ነጋ በጉዳዩ ላይ ትናንት በሰጠው ቃለ መጠይቅ ከሶስት ሳምንት በፊት ከአፍሪካ ሕብረት ከፍተኛ አመራሮች ጋር ውይይት ማድረጉን አምኗል። አንድ የፖለቲካ ተንታይ በበኩላቸው ሰሞነኛው ስምምነት ግለሰብ ላይ እየተንጠለጠለና የክልሉን ችግር የማይፍታ ሲሉ ተችተዋል። የአማራ ፋኖ ህዝባዊ ድርጅት አፋድና የአማራ ክልል መንግስት ተፈራረሙት የተባለው የሰላም ስምምነት አነጋጋሪ ሆኖ ሲቀጥል ያልተሰሙ መረጃዎች እየወጡ ነው። በአፋድ እና በመንግስት መካከል ተደረገ የተባለው ስምምነት ከግለሰብ ያለፈ አይደለም እየተባለለት ሲሆን፣ በመንግስት በኩል ትልቅ አጀንዳ ሆኗል። እስክንድር ነጋ መንግስትንና ድርጅቱን አፋድን አደራዳሪ ሁኛለሁ ካለው አፍሪካ ህብረት እስከ ቅርብ ጊዜ ድረስ ግንኙነት እንደነበረው አረጋግጧል። ከመንግስት ጋር ስምምነት ተፈራረመ የተባለው የአፋድ መሪው እስክንድር ነጋ እስከ ባለፈው ሶስት ሳምንት ድረስ ከአፍሪካ ህብረት ጋር ግንኙነት እንደነበረው አስታውቋል። እስክንድር ከመንግስት ጋር ስለመደራደር አነጋግረውኛል ያላቸው አደራዳሪ ነኝ ያለው የአፍሪካ ህብረት ምክትል ሊቀመንበር ሰልማ ማልካ ሃዳዲ ጋር ነው እስክንድር ከሶስት ሳምንት በፊት አነጋገርኳቸው ያላቸው የህብረቱ ምክትል ሊቀመንበር በአማራ ክልል ፕሬዚዳንት ባረጋ ከበደና የአፋድ ተወካይ ነው በተባለው ማስረሻ ሰጠ መካከል የተፈረመው ስምምነት ላይ ተገኝተዋል። ሰልማ በስምምነቱ ላይ የተገኙት አደራዳሪ ነው የተባለውን አፍሪካ ህብረት ወክለው ሲሆን ኢጋድን በተመሳሳይ አደራዳሪ ሆኖ በስምምነቱ ላይ ተሰይሟል። እስክንድር በጉዳዩ ላይ በሰጠው ማብራሪያ ከአፍሪካ ህብረት ጋር ለወራት የዘለቀ ግንኙነትን እንዳለው የገለጸ ሲሆን የተጀመረውን በዳውንት የአካል ንግግር መሆኑን አንስተዋል። እዚህ ቀደም እጅ መስጠቱ ከተነገረ በኋላ ተደራድሮ ገባ የተባለው ማስረሻ ሰጢን ጨምሮ የአፋድ አመራሮች ዳውንት ላይ ከዲፕሎማቲክ ማህበረሰቡ ጋር በአካል ተገኝተው ነበረ። በዳውንት ንግግር አደራዳሪ ሆነው ብቅ ካሉት ከአፍሪካ ህብረትና ኢጋድ በተጨማሪ አሜሪካና አውሮፓ ህብረት ተሳታፊ ነበሩ። ይሁን እንጂ አፋድና መንግሥት ሰላም ስምምነት ተፈራረሙ በተባለበት ሂደት ውስጥ አሜሪካና አውሮፓ ኅብረት እንደሌሉበት ታውቋል። በድርጅታዊና ግለሰባዊነት አጣብቂኝ ውስጥ የገባው ስምምነት ላይ አሜሪካና አውሮፓ ኅብረት አለመኖራቸው የሚነሳውን የፕሮፓጋንዳ ፍጆታ ጥርጣሬ እያጠናከረ ነው። የአማራ ክልል መንግሥትና አፋድ ተፈራረሙት የተባለው ስምምነት ከማስረሻ ሰጤ ያለፈ አይደለም የሚለው ጉዳይ በዓለም አቀፍ ሚዲያዎች ጭምር እየተዘገበ ነው። የጀርመን ድምፅ የአማራ ክልላዊ መንግሥትና የአፋድ ስምምነት ከማስረሻ ሰጥ ያለፈ ነው ወይ ሲል ጠይቆ ባስነበበው ሰፊ ዘገባም ስምምነቱ መሬት ላይ ተጨባጭ ለውጥ የማያመጣ መሆኑ ተመላክቷል። የዜና ምንጩ ያነጋግራቸው የአማራ ክልሉን ጦርነትና የፋኖን እንቅስቃሴ የሚከታተሉ የፖለቲካና ግጭት ጉዳይ ተንታኞች ስምምነቱን ከግለሰብ ያለፈ እንዳልሆነ ገልጸዋል። ለዶች ብሌ አስተያየት የሰጡ ይሰጡ የሰላምና ጸጥታ ጉዳዮች ጥናት ባለሙያ ስምምነቱን ፈረመ የተባለው ማስረሻ ሰጥ ባልተማከለው የፋኖ አደረጃጀት የሚመራው ኃይል በውል ስለመኖሩ ማረጋገጫ የለም ብለዋል። ባለሙያው ከአማራ ፋኖ ሕዝባዊ ድርጅት የትኛውን አንጃ ነው ሲመራ የነበረው ሲል ጠይቆ ምክንያቱም ቡድኖች ይታወቃል ብሏል። ሽዋለም የወሏለም የጎንደር አለ ጎጃም ላይ ያለው በጣም በጣም ትንሽ ነው የሚሉት ባለሙያው አለ ከተባለም በማስረሻ ሰጤ እንደሆነ ይሞግታሉ። በጎጃም ትልቅ ቦታ ያለው የአማራ ፋኖ ብሔራዊ ኃይል ወይም የነዘመነ ቡድን ነው በማለትም ይሞግታሉ። ማስረሻ በፋኖ አደረጃጀት ውስጥ በነበረው ሚና ላይ በሚነሱ ጥያቄዎች ምክንያት ከአማራ ክልላዊ መንግስት ጋር የተፈራረመው የግለሰቦች ስምምነት ይመስላል የሚል አቋም አላቸው ለፖለቲካ ጥቅም መንግስት ሁሉንም አጋጣሚ ይጠቀማል። በዚያ ላይ ምርጫም እየመጣ ነው። እያረጋጋን ነው ሰላም እያወረድን ነው ለማለት ሊጠቀምበት እንደሚችል ያምናሉ። ጌታቸው ረዳቤ ላይ የተነሱ ባለፈው ሳምንት አልጀዚራ ቀርበው ጀኖሳይድ ተፈጽሟል ይህን ተናግሬ ከስልጣን ብወገድም ግድ የለኝም ያሉት ጌታቸው ዛሬ በፓርቲያቸው በኩል የፌዴራል መንግስቱን የሚቃወም ከባድ መግለጫ አውጥቷል። ከሰሞኑ በማዕከላዊ መንግስቱ ትግራይ ላይ የተወሰደው እርምጃ እጅግ አደገኛ ነው ብሏል። ጌታቸው የሚመሩት ፓርቲ የብልጽግናን እርምጃ ተቃውሞ ያወጣው መግለጫ በጌታቸውና አብይ መሃል ንፋስ ገብቷል ወይ አስ ብሏል። ከወራቶች በፊት የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ሆነው የተሾሙት ጌታቸው ረዳ ከሰሜኑ ጦርነት ከሚታወቁበት ነገር አንዱ የፌዴራል መንግስቱንና ጠቅላይ ሚኒስትሩን መዝለፍ ነበር። እዚያም ከወራት በፊት በጠቅላይ ሲሾሙ እጅግ መነጋገሪያ ነበርም። አቶ ጌታቸው ባለፈው ሳምንት በአልጀዚራ ቀርበው የሰጡት ቃለ መጠየቅ ማዕከላዊ መንግስቱን ያላስደሰቱ ጉዳዮች አሉበት በሚል ሲነገር ቆይቷል። በተለይም ጌታቸው ጀኖሳይድ ተፈጽሟል፣ አብይ አሁንም የአመራር ብቃቱን አሳይቷል ብዬ አላምንም ማለታቸው ጠቅላዩን አላስደስተ ይሆን ወይ የሚል ጥያቄን አጭሯል። ይህን ጥርጣሬ ከፍ የሚያደርግ መግለጫ በዛሬው ለትበ ፓርቲያቸው በኩል አሰራጭተዋል። በሰሞነኛው የመቀሌ ከበባ ላይ ያተኮረው የስምረት ፓርቲ መግለጫ የፌዴራል መንግስት ወደ ትግራይ ነዳጅ እንዳይገባ መከልከሉ ትግራይን የሚጎዳ ነው ሲል ተቃውሟል። ምንም እንኳን ህዋት ወደ ጦርነት ለመግባት እንቅስቃሴ ጀመረ ቢሆንም የትግራይን ህዝብ አደጋ ላይ የሚጥል ውሳኔ በፌዴራል መንግስት በኩል መወሰን እንደሌለበት ስምረት ገልጿል። የበጀትና ሸቀጣሸቀጥ ጅምላ ገደብ ወደ ጦርነት ለመግባት ጫፍ ደርሷል ከተባለው ህዋት ይልቅ የትግራይን ህዝብ እንደሚጎዳ ስምረት ገልጿል። በመሆኑም የፌዴራል መንግስት ውሳኔውን እንዲያጤነው እነጌታቸው ረዳ በመግለጫቸው ጥሪ አቅርበዋል። የፌዴራል መንግስት በጀት ከመያዝ ይልቅ ሌሎች አማራጮችን እንዲከተል ስምረት በመግለጫው ምክር ሐሳብ አቅርበዋል። የፌዴራል መንግስት ሶፍት ፓወር ከሚባለው በጀት መያዝ ውጭ በህወሓት ላይ ሊወስድ የሚችለው እርምጃ የኃይል አማራጭ መሆኑን የፖለቲካ አዋቂዎች ይገልጻሉ። ይሁን እንጂ የፌዴራል መንግስት በህወሓት ላይ የኃይል እርምጃ መውሰድን እንደ አማራጭ እንደማይመለከተውም ይናገራሉ። ፓርቲው በመግለጫ ሌላው ያነሳው ጉዳይ የህዋትን ስሙነኛ እንቅስቃሴ በተመለከተ ነው። የፕሪቶሪያን ስምምነት ጥሷል ያለው ቡድኑን ትግራይንና ህዝቧን እጅግ አስከፊ ወደ ሆነ ቀውስ ውስጥ አስገብቷል ብሏል። የነ ጌታቸው ረዳ ፓርቲ ስምረት በጦረኝነት የወነጀለውን ቡድን በስም ባይጠቅሰውም ህዋትን ማለቱ እንደሆነ የመግለጫው አጠቃላይ ይዘት ያመላክታል። ስምረት አገላለጽ ኋላ ቀር ቡድን የተባለው ህወት ትግራይን የትርምስ ማዕከል በማድረግ ከፈጸመው ወንጀል ተጠያቂነት ለመሸሽ ለመሸሽ ጦርነት እየጎሰመ ነው ብሏል። ፓርቲው በወርቅ መሬት፣ ብረታ ብረትና በሌሎች ወንጀሎች ተዘፍቋል ያለው ቡድኑ ከተጠያቂነት የሚድነው በጦርነት ብቻ ነው ብሎ እንደሚያምንም ጠቁሟል። ስምረት ህዋት በትግራይ ጦር መንግስት ሰራተኞች፣ ወጣቶች፣ በፍትህ አካላት፣ በሲቪል ማህበራትና በሚዲያዎች ላይ እያደረሰ ያለው ጭቆና እየሰፋ መጧል ብሏል። ህዋትን ሙሉ በሙሉ ወደ ኃይል አማራጭ ተመልሷል ያለው ስምረት ወደ ጦርነት ለመግባት እንቅስቃሴዎችን መጀመሩን አመላክቷልም። ህዋት በራያ ከባድ አመጽ ተነሳበት። የራያ ነዋሪዎች የህዋትን አፈና በመቃወም አደባባይ ወጠዋል። በቃን፣ የህዋት ጦር በአስቸኳይ ለቆ ይውጣ ሲሉ አስጠንቅቀዋል። ህዋት በበኩሉ ባለፈው ሳምንት ባወጣው መግለጫ በራያ ያለው የመከላከያ ኮማንድ ፖስት በአስቸኳይ እውጣ ሲል የጠየቀ ሲሆን፣ ህዝቡ ግን የቲዲፍ ታጣቂዎችና ወኪሎች እንዲወጡ እየጠየቀ ነው። ይህን ተከትሎ በአካባቢውም ከባዱ ውጥረት ነግሷል። ራያ ላይ ህዋት እያደረገ ያለው እንቅስቃሴ እጅግ እዚጋ አደገኛ ሁኗል። ቡድኑ በዚህ አካባቢ የሚፈጽማቸው የመብት ጥሰቶች፣ አፈናዎች፣ ግድያዎች እንዲሁም ወታደራዊ አፈሳዎች ህዝቡን ለምሬት ዳርገዋል። በአካባቢው የመከላከያ ኮማንድ ፖስት ቢኖርም መንግስት ሌላ ግጭት እንዳይፈጠር በሚል እርምጃ ከመውሰድ ይልቅ ነገሮችን ባንክሮ መከታተልን የመረጠ መስሏል። ይህን ተከትሎ ህዝቡ በአደባባይ ወጡ፣ በቃኝ ብሏል። በትናንትና ሁለት ዳር 26 ቀን 2018 ዓ.ም በራያ ዘቡ ወረዳ የሚገኙ ነዋሪዎች ሰዎች ህወሓት በኢንቨስትመንት ስም መሬታችን እየወሰደ ነው በሚል የተቃውሞ ሰልፍ አድርገዋል። ነዋሪዎቹ በዚህ የተቃውሞ ሰልፍ ላይ የህወሓት ጦር በአስቸኳይ ከራያ ይውጣ፣ መንግስት እርምጃ ይውሰድ፣ ወታደሩ ያፈሳ ይብቃ፣ በቋንቋችን መገልገል መብታችን ነው የሚሉ ድምጾች ጎልተው ተሰምተዋል። የህወሓት ወታደሮች ይህን ሰልፍ ለመቆጣጠር የኃይል እርምጃዎችን እንደወሰዱ ከስፍራው የወጡ መረጃዎች አረጋግጠዋል። በራያ የህወሓት ኢሰብአዊ ድርጊቶች ቀጥለዋል። ህዝቡ ጽዋው ሞልቶ ፈሷል እያለ ነው። የህዋት ታጣቂዎች ከዘረፋና ከዘረፏና ካፈና ባሻገር የህዝቡን ልብ በእጅጉ የሚነካ የሃይማኖትና የማንነት ጭቆና እየፈጸሙ መሆኑ ተነግሯል። የቤተ ክርስቲያን አገልጋዮችን አፍነው በመውሰድ በግዴታ ማሀተም እየነጠቁ እንደሚገኙም ታውቋል። የህዋት ኃይሎች በከተማዋ በሚገኙም አብያተ ክርስቲያናት ላይ ቀጥተኛ ጣልቃ ገብነት በማድረግ አገልጋዮቹን በአማርኛ ቋንቋ እንዳትቀድሱ የሚል አስገዳጅ ትዕዛዝ የተላለፈ ሲሆን ሁሉም ሃይማኖታዊ ስርዓት አምልኮዎች በትግረኛ ቋንቋ ብቻ እንዲከናወኑ ማስገደድ መጀመሩን ለማወቅ ተችሏል። ከዚህ ጋር ተያይዞ በአማርኛ ጽሑፍ የተቀረጸባቸውን የቤተክርስቲያኒቱን ማህተሞች በኃይል በመንጠቅ በምትኩ በትግረኛ ቋንቋ ጽሑፍ የተቀረጸባቸውን ማህተሞች እንዲጠቀሙ ማስገደዳቸው ነው የተሰማው። ይህ ድርጊት በአካባቢው አማኞችን ሃይማኖታዊ መብት የሚጥስና ከማንነት ጋር የተቆራኘ ስነ ልቦናዊ ጫና የሚፈጠር ተግባር መሆኑ ተመላክቷል ተከስቷል። ታጣቂዎቹ በከተማዋ ነዋሪዎች ላይ የሚፈጽሙት አፈናና ብዝበዛም ከፍተኛ ደረጃ ላይ ደርሷል የሚሉት ምንጮች ነዋሪዎችን አግተው በመውሰድ ገንዘብ እየተቀበሉ የሚለቁ ሲሆን፣ ይህም የብዙ ቤተሰቦችን ኢኮኖሚያዊ መሠረት አናክቷል ብለዋል። በፓኪስታንና በአፍጋኒስታን መካከል የድንበር ጦርነት ተቀሰቀሰ። በርካታ የአካባቢው ነዋሪዎችም ጥቃቱን ፈርተው እየሽሹ መሆናቸው ተዘግቧል። በፓኪስታንና በአፍጋኒስታን ታሊባን ኃይሎች መካከል የድንበር ግጭት እንደገና መቀስቀሱን ተከትሎ አንደኛው ሌላኛውን ደካማ የነበረውን የተኩስ አቁም ስምምነቱን አፍርሷል በሚል እየተካሰሱ ይገኛሉ። በሁለቱ ሀገራት መካከል ባለው 2600 ኪሎ ሜትር ድንበር ላይ የምትገኘውን የአፍጋኒስታን ከተማ ከተማ ቦልዳክን ነዋሪዎች ጥቃቱን ፈርተው መሰደዳቸው ተዘግቧል። በአቅራቢያው በሚገኘው የካንዳሃራ ከተማ የሕክምና ሰራተኛ ለቢቢሲ ፖሽቶ አገልግሎት እንደተናገሩት አራት አስክሬኖች በአካባቢው ወደሚገኝ ሆስፒታል ገብተዋል። ሌሎች አራት ሰዎች ቆስለዋል። በፓኪስታን በኩል ደግሞ ሶስት ሰዎች ቆስለዋል ተብሏል። ባለፉት ወራት በሁለቱ ሀገራት መካከል አልፎ አልፎ ጦርነት ሲካሄድ የቆየ ሲሆን የአፍጋኒስታኑ የታሊባን መንግስት ፓኪስታን በሀገሪቱ ውስጥ የአየር ድብደባ ትፈጽማለች ሲል ከሷል። ሁለቱም ወገኖች የተኩስ ልውውጥ ማድረጋቸውን ቢያረጋግጡ፣ ለአራት ሰዓታት የፈጀውን ጦርነት በተመለከተ አንዱ ሌላኛውን ለጥቃቱ ወቅሰዋል። የፓኪስታን ጠቅላይ ሚኒስትር በበኩላቸው ታሊባንን ያለ ምክንያት ተኩስ ከፍቷል ሲሉ ከሰዋል። ይህንኑ ተከትሎ አፋጣኝ፣ ተገቢና ጠንከር ያለ ምላሽ በታጣቂ ኃይሎቻችን ተሰጥቷል ብለዋል። ፓኪስታን ግዛቷንና የዜጎቻችንን ደህንነት ለማረጋገጥ ቁርጠኛነች ሲ ሲሉም አክለዋል። መስከረም ወር ላይ ከኢትዮጵያ ጋር የመከላከያ ትብብሯን ለማጠናከር የተስማማቸው ፓኪስታን ወደ ጦርነት ገብታለች። ባሳለፍነው መስከረም ወር ኢትዮጵያና ፓኪስታን የመከላከያና አቪሽን ትብብራቸውን ለማጠናከር መስማማታቸው ይታወሳል። በወቅቱ ሁለቱ ሀገራት በመከላከያና በአቪሽን ዘርፎች ትብብራቸውን ለማጠናከር ተስማምተዋል።